እሺ አመሰግናለሁ። አይናለም ተዘራ እባላለሁ የድሬዳዋ አስተዳደር ምክር ቤት የበጀት ኢኮኖሚ፣ ንግድ፣ ኢንዱስትሪ ጉዳዮች ቋሚ ኮሚቴ ሰብሳቢ ነኝ። እንግዲህ ዛሬ በድሬዳዋ አስተዳደር ምክር ቤት አባላት እና ስነ ምግባር ደንብ ተከትለን በምናደርጋቸው እንቅስቃሴዎች እንግዲህ ምክር ቤቱ ከሚያደርጋቸው ሶስት ዋና ዋና የስራ እንቅስቃሴዎች ውስጥ አንዱ የክትትልና የቁጥጥር ስራ ነው። በየሩብ አመቱ ያው ሴክተሮችን እንከታተላለን። በተለያዩ ስራ በሪፖርት በመስክና በተለያዩ ስራዎች እንከታተላለን። ዛሬ እንግዲህ በአመቱ 2017 የማጠቃለያ ምዕራፍ ላይ እንደመሆናችን መጠን የመጨረሻ የአመቱ የመጨረሻ የክትትልና የቁጥጥር ስራዎችን እየሰራን ነው። ስለዚህ ለዛ መስክ ወጥተናል። ዛሬ እንግዲህ ሰኔ አስር አንድ ብለን ምልከታ ያደረግንበት አንደኛ ለኢንዱስትሪ መንደር የተሰሩ ማምረቻና መሸጫ ማዕከላት እንቅስራ እንቅስቃሴ ነው ያየነው። እዛ አካባቢ ነው የኢንዱስትሪ መንደር ላይ በጣም ትልልቅ ሼዶች የኢንዱስትሪ ላይ የተሰማሩ ተጠቃሚዎች የሚንቀሳቀሱበት አካባቢ ነው። ስለዚህ በዚህ በኢንዱስትሪ ማዕከል ኢንዱስትሪ አካባቢ ያሉት በአነስተኛና መካከለኛ ማኑፋክቸሪንግ ኢንዱስትሪ ክላስተር ኮርፖሬሽን የተገነቡና ወደ ስራ የገቡ ኢንዱስትሪያሊስቶችን የስራ እንቅስቃሴ ነው፣ ጠዋት ላይ ነው። ከዚህ ጋር በተያያዘ እንግዲህ እዚያው ግቢ ውስጥ ያለው ጂ ፕላስ 4 የቆዳና ጨርቃ ጨርቅ ጋርመንት ጂ ፕላስ 4 የስራ እንቅስቃሴ ነው ያለው እዚያው ውስጥ ባለው ጊ ጂ ፕላትፎርም ላይ ያሉ በሽርክና የተደራጁ የተለያዩ ማህበራት በልብስ ስፌት በተለያዩ ስራ የተሳተፉትን ስና የነበረውእና ሁለተኛ ላይ ደግሞ ስና የነበረው እንዱ አግሮፕሮ ቲኤስ የሚባል የአግሮፕሮሰሲንግ ውተት ወተት ማቀነባበሪያ ላይ የተሰማራ ኢንዱስትሪያሊስት ነው ያየነው። ቀጥሎ ደግሞ እንዲ ወተት ማቀነባበሪያ ላይ የተሰማሩ ግን ሲቀጥል፣ ደግሞ ጨው ማቀነባበሪያ እና ዱቄት ማቀነባበሪያ ፋብሪካዎች ፋብሪካዎችን ያየንበት ሁኔታ አለ። ከዛ ደግሞ ሆርሰድም ይሁን የማተሚያ ቤት የስራ እንቅስቃሴ ቀጥሎ የኬሎ የሀረርጌ ቡና ማቀነባበሪያ እንዲሁም ዳግም የፕላስቲክ ማምረቻ፣ እና ቻይና ኢንጂነሪንግ ኢንተርፕራይዝ አንዱ ተርንኪን ያየነው ጠዋት በነበረን በጣም እነዚህን ኢንዱስትሪ ክላስተሮች ወይም በመካከለኛ ደረጃ እና በአነስተኛ ያሉትን የስራ እንቅስቃሴ ያየበት ሁኔታ አለ። እነዚህን ስና እንግዲህ በሚያደርጉት እንቅስቃሴ